የአፍሪካ ቀንድ የኃይል ሚዛን ሲቀይር፣ ከፈረንሳይ ኢትዮጵያ የሚመጡ እጅግ አደገኛ የጦር መሳሪያዎች። ለአመታት በአፍሪካ ቀንድ ሰማይ ላይ የሰፈነው የስጋት ደመና በድንገት የመገፈፍ ምልክት አሳይቷል። ለዘመናት የቆየው የኢትዮጵያ ወታደራዊ አቅም ጥያቄ ዛሬ ባልተጠበቀ ሁኔታ ምላሽ እያገኘ ነው። አስቡት ከየትኛውም ጊዜ በላይ አየር ኃይላችን ሲጠነክር፣ ድርጦራችን ሲታጠቅ፣ የአህጉራችን ደህንነት ሲረጋገጥ። ይህ ሁሉ የሚሆነው ደግሞ ከስድስት ዓመታት በፊት በማይመስል ሁኔታ ውድቅ ሆኖ የነበረው ጥያቄ አሁን ወደ እውነትነት ሲቀየር ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ የሀገራችን ወታደራዊ ጡንቻ የማሳደግ ራዕይ ነበራቸው። አይናቸው ያረፈው ደግሞ በአውሮፓ የጦር መሳሪያ ኢንዱስትሪ አውራ በሆነችው ፈረንሳይ ላይ ነበር። ደብዳቤ ተጻፈ፣ ጥያቄ ቀረበ። አራት ቢሊዮን ዶላር፣ አዎ አራት ቢሊዮን ዶላር የሚገመቱ የጦር መሳሪያዎች የህልም ያህል ነበር። ነገር ግን በወቅቱ ማክሮን ለግብፅ ባላቸው ቅርበት ሳቢያ ያንን የኢትዮጵያን የህልውና ጥያቄ ውድቅ አደረጉት። ልብ የሚሰብር ነበር። ግን ዛሬ ነገሮች ተለወጡ። ለምን? እንዴት? አሁን አምስት ድንቅ የጦር መሳሪያዎች ወደ ኢትዮጵያ ምድር ሊመጡ መንገድ ላይ ናቸው። ከነዚህ ውስጥ አንዱ አደገኛው ራፋኤል ተዋጊ ጀት ነው። ይህ ጀት የኢትዮጵያን የአየር ክልል ጥበቃ ከፍታ በከፍተኛ ደረጃ እንደሚያሳድግም ይነገርለታል። ታዲያ እነዚህ መሳሪያዎች ምንድን ናቸው? ምን ያህል ኃይለኛ ናቸውና የኢትዮጵያን የመከላከያ አቅም እንዴት ይለውጣሉ? በዝርዝራችን የምንመለከት ይሆናል። ውድ የተከበራችሁ የሁሉዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ያል፣ በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን፣ ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። አሁን አምስት ድንቅ የጦር መሳሪያዎች ወደ ኢትዮጵያ ምድር ሊመጡ መንገድ ላይ ናቸው። ከነዚህ ውስጥ አደገኛው ራፋኤል ተዋጊ ጀት አንዱ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ወዲያውኑ የኢትዮጵያን አየር ኃይልና ጦር የማዘመን ፍላጎታቸውን በግልጽ አሳዩ። የኢትዮጵያን የቆየውን ወታደራዊ ስርዓት ለማዘመን ቁርጠኛ ነበሩ። የመጀመሪያ ምርጫቸውም ፈረንሳይና የፈረንሳይ የጦር መሳሪያዎች ነበሩ። በወቅቱም ለፕሬዚዳንት ኢማኑኤል ማክሮን የተላከው ደብዳቤ የ12 ራፋኤልና ሚራጅ 2000 የጦር ጀቶችን 18 ሄሊኮፕተሮችን ሁለት ወታደራዊ ትራንስፖርት አውሮፕላኖችን አስር የላቁ ድሮኖችና የኤሌክትሮኒክስ ጃሚንግ ሲስተሞችን ያካተተ ነበር። ይህ መረጃ በፈረንሳይ ሳምንታዊ ሌፖይንት ጋዜጣ ላይ ተዘግቦም ነበር። ነገር ግን በወቅቱ ፈረንሳይና ኢትዮጵያ የኒኩሌር አጠቃቀም ስምምነት ስላልነበራቸውና ፈረንሳይ ከግብጽ ፕሬዚዳንት አልሲሲ ጋራ ስትራቴጂያዊ ሽክና ስለነበራት ጥያቄው ውድቅ ተደረገ። ግብጽ የፈረንሳይ ዋነኛ የጦር መሳሪያ ግዢ ነበረችና ማክሮን ግብጽን ማስከፋት አልፈለጉም ነበር። በተጨማሪም ኢትዮጵያ እኚን ግዙፍ መሳሪያዎች ለመግዛት የሚያስችል የገ ንዘብ አቅምም አልነበራትም ነበር። ታዲያም ምን ተፈጠረ? እንዴት ከስድስት አመት በኋላ ነገሮች ተገለበጡ? ለነዚህ በርካታ ምክንያቶች አሉ። አንደኛው ኢትዮጵያ በአፍሪካ ቀንድ ያላትን የታማኝነት ቦታ ለማጠናከር ያደረገችው ጥረትና በዓለም አቀፍ ተቋም የሰላም ጠባቂነት ምስሏን ለመገንባት የምታደርገው ብርቱ ጥረት በፈረንሳይ ዘንድ አድናቆትን አተረፈ። ኢትዮጵያ ቀደም ሲልም በተባበሩት መንግስታት የሰላም ማስከበር ተልእኮች ውስጥ ንቁ ተሳትፎ ነበራት። ይህ ደግሞ በኤርትራና ግብጽ ባሉ የኢትዮጵያ መነሳት በበጎ በማይመለከቱ ኃይሎች ላይ ድል እንድታገኝ ያግዛታል ተብሎ ተገመተ። በመጨረሻም የፈረንሳይ መንግስት የረዥም ጊዜ ስትራቴጂካዊ ጥቅም ከኢትዮጵያ ጋራ መስራት እንደሆነ ተገነዘበ። ወደ ኢትዮጵያ የሚዘልቁ ጥምረት አምስት ጥቆች አንደኛው ስመ ጥሩ ራፋኤል ተዋጊ ጀት ፈረንሳይ ስትሰራው እጅግ ተጠባበት የሰራችው ይህ ራፋኤል ታዋጊ ጀት የማይታመን ፍጥነት አለው። ማክ 1 ነጥብ 8 ወይም በሰዓት 2222 ኪሎ ሜትር በላይ ከድምጽ ፍጥነት እጅግ የላቀ ነው። ርዝመቱ 15.3 ሜትር ሲሆን የክንፍ ስፋቱ 10.9 ሜትር ነው። ክብደቱ ባዶውን 10.300 ኪሎ ግራም ሲሆን ሙሉ በሙሉ ታጥቆ ደግሞ እስከ 24.500 ኪሎ ግራም ይመዝናል። በአንድ የነዳጅ ሙሌት 1850 ኪሎ ሜትር መብረር ይችላል። ከውጭ ነዳጅ ታንከር ጋራ ደግሞ ከ3700 ኪሎ ሜትር በላይ ይጓዛል። የአየር ላይ የበላይነትን ከማስፈን ጀምሮ መሬት ላይ ጥቃት፣ የባህር ላይ ጥቃት፣ የስለላ ስራዎችና የኒውክለር መከላከልን ጨምሮ የተለያዩ ተልኮችን ማከናወን ይችላል። እጅግ በጣም ዘመናዊ የራዳር ሲስተሞችና የኤሌክትሮኒክስ ስርዓቶች የተካተቱለት በመሆኑ ከፍተኛ የሆነ የጦርነት ችሎታና ትክክለኛ ኢላማን የመምታት አቅም አለው። በሊቢያ ማሊና ሶሪያን ጨምሮ በተለያዩ ግጭቶች ውስጥ ውጤታማነቱን አሳይቷል። ይህ ጀት የኢትዮጵያን የአየር ክልል የመጠበቅ አቅም ሲሆንም በእጅጉ በማሳደግ የአየር የበላይነትን ለማስፈን ያስችላል። ኢትዮጵያ የነበሯት የቆዩ ሚግ 23ና ሱ 27 ጀቶች የሚሰጡትን አቅም እጅግ ይበልጣል። ከአዲሶቹ ሱ 30ዎች ጋራ ይደመራል። ሁለተኛ፣ አይበገሬው ኤርባስ ኤች 225 ኤም ካራካል ሄሊኮፕተር የፈረንሳይ እውቅ የአውሮፕላን አምራች ኤርባስ ያመረተው ይህ ሄሊኮፕተር በሰዓት 324 ኪሎ ሜትር ፍጥነት ያለው ሲሆን በሄሊኮፕተሮች ምድብ በእጅግ ከፍተኛ የሚበልጥ ፍጥነት አለው። የመጫን አቅሙ እስከ 28 ወታደሮችን ወይም 5000 ኪሎ ግራም ሲሆን 4750 ኪሎ ግራም መሳሪያዎችን ይታጠቃል። የተለያዩ ተልእኮች የተነደፈ ባለብዙ ተግባር ሄሊኮፕተር ነው። በሁሉም የአየር ሁኔታ ውስጥ የመብረር ችሎታ ያለውና በረራ ውስጥ ነዳጅ መሙላት የሚችል ነው። በአፍጋኒስታን ማሊና፣ ሌሎች ግጭቶች ውስጥ ጥቅም ላይ ውሎ ስኬታማነቱንም አረጋግጧል። የካራካል ግዢ የኢትዮጵያን ፈጣን ምላሽ ሰጪ ኃይል የማሰማራት ወታደሮችና ቁሳቁሶችን አሸጋጋሪ መልክዓ ምድር የማጓጓዝ አቅም በእጅጉ ያሳድጋል። ሶስተኛ ኤርባስ ኤ 400 ኤም አትላስ ወታደራዊ ትራንስፖርት አውሮፕላን። ይህ ግዙፍ አውሮፕላን ኤርባስ ኤ 400 ኤም አትላስ ከፍተኛ ፍጥነቱ በሰዓት 780 ኪሎ ሜትር ነው። ክብደቱ 141000 ኪሎ ግራም ሲሆን የመጫን አቅሙ እስከ 37000 ኪሎ ግራም ወይም ደግሞ 37 ቶን ነው። ታንኮችን፣ ወታደሮችን የሰብአዊ እርዳታ ቁሳቁሶችና ተሽከርካሪዎችን ጨምሮ ሰፋ ያሉ ጭነቶችን ማጓጓዝ ይችላል። አትላስ ስትራቴጂካዊና ታክቲካዊ የአየር ትራንስፖርት ታስቦ በልዩነት የተነደፈ ነው። በአጭርና ባልተስተካከሉ ማኮብኮቢያዎች ላይ ማረፍና መነሳት ይችላል። ይህ አውሮፕላን የኢትዮጵያን ወታደራዊ ትራንስፖርት አቅም የሚጨምር ሲሆን ከነባሮቹ አንቶኖቭ 12 ካሉ አውሮፕላኖች በብዙ መልኩ የላቀ ነው። በትልቅ ጭነት በረዥም ርቀት በ ፍጥነትና ባልተስተካከለ የመሬት አቀማመጥ ላይ የመብረርና የማረብ ችሎታውም ልዩ ያደርገዋል። አራተኛ ዘመናዊ ኔውሮን ሰው አልባ የውጊያ አውሮፕላን ድሮን። የሰው አልባ አውሮፕላኖች የዘመናዊ ጦር እምብርት ናቸው። ኔውሮን የተባለው ይህ ሰው አልባ የውጊያ አውሮፕላን በሰዓት 980 ኪሎ ሜትር ፍጥነት ያለው ሲሆን የክንፉ ስፋት 12.5 ሜትር ነው። 7000 ኪሎ ግራም ይመዝናል፣ እናም የተለያዩ የጦር መሳሪያዎችን መሸከም ይችላል። ኔውሮን በስትሊስ ቴክኖሎጂ የተገነባ የውጊያ ድሮን ሲሆን ለስለላ ኢላማ ፍለጋና ለትክክለኛ ጥቃቶች ሊያገለግል ይችላል። የራዳር ምልክቶችን ለመቀነስ የሚያስችል ዲዛይን ያለው ሲሆን ራሱን የቻለ የበረራ ችሎታና የላቀ የስለላ ስርዓቶችንም የታጠቀ ነው። የኔውሮን ግዢ የኢትዮጵያን የስለላ የመረጃ መሰብሰቢያና የኢላማ ማጥቂያ ችሎታዎችን ያሳድጋል። ለሀገሪቱም የረዥም ርቀት ክትትልና የስትራቴጂካዊ ጥቃት አቅም ይሰጣል። አምስተኛ ሌክሌርክ ዋና ታዋጊ ታንክ። ፈረንሳይ ይህን ታንክ በመስራቷ ሁሌም ስትኮራ ትኖራለች። ሌክሌርክ ዋነኛ ታዋጊ ታንክ በተስተካከለ መንገድ ላይ በሰዓት 72 ኪሎ ሜትር ፍጥነት ያለው ሲሆን ርዝመቱ 9.87 ሜትር ከአፈሙዙ ጋራ ነው። ክብደቱ 54.5 ቶን ሲሆን ባንዴ የሚሸፍነው የጥቃት ክልል 550 ኪሎ ሜትር ያለ ተጨማሪ ነዳጅ ሲሆን 650 ኪሎ ሜትር ከተጨማሪ ነዳጅ ጋራ ይጓዛል። በዋነኝነት የሚታጠቀው ትጥቅ ባላንድ 120 ሚሜ መድፍ ነው። አውቶሚክ ጫኝ ያለው ሲሆን የሰራተኞች ብዛት እንዲቀንስ ያደርጋል። በቴክኖሎጂ የፈጠራ ዘርፍ የሞዱላር ትጥቅ ስርዓት፣ የላቀ የእሳት መቆጣጠሪያ ስርዓትና የዲጂታል የውጊያ አስተዳደር ስርዓት አለው። ይህ ታንክ በተባበሩት አረብ ኤምሬትስ ጦርነት ውስጥ ጥቅም ላይ ውሎ ውጤታማነቱንም አረጋግጧል። ይህን ታንክ ሀገራችን ኢትዮጵያ መግዛቷ የኢትዮጵያን የመሬት ጦር የውጊያ አቅም ያጠናክራል። በተከፈቱ አውዳሚ ውጊያዎች የጦር ሜዳዎችና በከተማ ውጊያዎች ተዋጊዎችን ውጤታማ ያደርጋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና ጠቃሚ ነገር እንዳገኛችሁበትም እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ላላማችን ይሁን።